ኮሎኔል ደመቀን ጨምሮ የወልቃይት አመራሮች ትግረኛ ተናጋሪ እንጂ አማርኛ ተናጋሪ አይደሉም። አሁን ያለው የወልቃይት አስተዳደርም እንዲፈርስ ተወስኗል። ይህንን ያሉት አቶ ጌታቸው ረዳ ናቸው። ለጠቅላይ ሚኒስቴሩ የአፍሪካ ቀንድ ልዩ አማካሪ አቶ ጌታቸው ረዳ በትናንትናው እለት ስለ ሁመራ ቆይታቸው አንድ አነጋጋሪ ቃለመጠይቅ በትግረኛ ሰጥቷል። በቃለመጠይቃቸው ታዲያ እነ ኮሎኔል ደመቀ የሚመሩት አስተዳደር እንዲፈርስ መወሰኑን ተናግሯል። ከዚህ ባለፈም አሁን ወልቃይትን የሚያስተዳደሩ አመራሮች ትግረኛ ተናጋሪ እንጂ አማርኛ ተናጋሪ አይደሉም ብለዋል። ጌታቸው በጥቅሉ አመራሮቹ ብለው የገለጿቸው እነ ኮሎኔል ደመቀ ዘውዱን ስለፈሩ ብቻ በአማርኛ እያወሩ አማራንን እንደሚሉ አድርገው መግለጻቸው አነጋጋሪ ሆኗል። ከዚህ በተጨማሪም በቃለ መጠይቃቸው ላይ የነ ኮሎኔል ደመቀ ዘውዱን አስተዳደር ወንጀለኛ ቡድን አደርገውም ስለውታል። ይሁን እንጂ እንደ ከዚህ ቀደሙ የትግራይ ባለስልጣን ሆነው የሚናገሩትን ያክል ሙሉ ለሙሉ ደፍረው በጄኖሳይደርነት ሲከሱ አልተደመጡት። ይህንን የአቶ ጌታቸው ረዳን አለመጠይቅ ተከትሎ አንድ አፍታ ሚዲያ ከወልቃይት ዞን ዋና አስተዳዳሪ አቶ አሸተ ደምለው ጋር ልዩ ቆይታ አድርጓል። ቆይታውን እንድትከታተሉን እንጋብዛለን። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እንግዲህ በትላንትናው ዕለት አቶ ጌታቸው ረዳ በትግረኛ ቋንቋ የሰጡት አንድ ቃለ መጠይቅ አለ። በዚያ ቃለ መጠይቃቸው ላይ በርካታ አነጋጋሪ ጉዳዮችን አንስተዋል። አቶ ጌታቸው ረዳ ባለፈው ሳምንት እሁድ ወልቃይት ሁመራ እንደነበሩ ይታወሳል። እዚያም ከነበሩ የወልቃይት ጠገዴ ከዞኑ አመራሮች ጋር ውይይት አድርገው ነበረ። ይሁንና ግን ጌታቸው ከሁመራ ከተመለሱ በኋላ የሰጡት አስተያየት እንግዲህ እዛ ከነበራቸው የውይይት መንፈስ ሀሳብ እጅጉን የራቀ እንደሆነ ለመረዳት ችለናል። በተለይም የወልቃይት አሁን ላይ ያለው የወልቃይት አስተዳደር እንደሚፈርስ በጀትም እንደሌለ እንደዚሁም የወልቃይት አመራሮች ላይ ጭምር የማንነት ጥያቄዎችን አንስቷል። ስለ ተጠያቂነት የሚያነሱት ነገር አለ። በዚህ ጉዳይ ላይ እንግዲህ የወልቃይትን ዞን ዋና አስተዳዳሪ አቶ አሸተ ደምለውን እንግዳ አድርገናቸዋል። አቶ አሸተ ለቃለመጠይቅ ፈቃደኛና ዝግጁ ስለሆኑልኝ እጅግ አድርጌ አመሰግናለሁ የአቶ ጌታቸው ረዳን ቃለ መጠይቅ እርሶም እንዳዳመጡት ነግረውኛል እና በርከት ያሉ ጉዳዮችን ነው ያነሱት እና ባለፈው ሳምንት በነበራቸው ውይይት ላይ አሁን ላይ እናንተ የምታስተዳድሩት የወልቃይት አስተዳደር እንዲፈርስ ከውሳኔ ተደርሷል ወይ ከሚለው ጥያቄ እንነሳ እና በጥቅሉ የጌታቸውን ቃለመጠይቅ እንዴት አዩት መልካም በመጀመሪያ አመሰግናለሁ አሸተደምለው ተድል እባላለሁ በአማራ ክልል የወልቃ የጠገደ ሴቱ መራዞን አስተዳዳሪ ነኝ። የወልቃ የጠገደ ጉዳይ ቅድመ ለውጥ ጥያቄው የዘመናት ጥያቄ ሆኖ እንደቆየ ለማናችንም ግልጽ ነው። የእውነትና የፍትህ ጥያቄ ነው ይሄ ጥያቄ። ይሄ እውን ለመሆን ነፃ እንዲወጣ ከግፈኛው መዋቅር ነፃ እንዲወጣ እልፍ አላፍ ግፍና በደል ሲደርስበት እንደነበረው ታውቆ ህዝባችን እልህ አስጨራሽ ትግል ታግሏል። መላ አማራ ህዝብ ፍትህ ወዳድ ኢትዮጵያውያንም በድምር ታግለው አካባቢው ነፃ እንዲወጣ ሁነዋል ማለት ነው። ከነፃነት በኋላ ከለውጡ በኋላ ደግሞ እልፍ አላፍ ድሎች ተጎናጽፏል። ነፃነቱን አግንቷል። ከዚህ መሰረት በጀት በተመለከተ እንግዲህ አቶጌታቸው ጌታቸው ረዳ የሰጡትን በባለፈው እኔም ኮሎኔልም ወደ አዲስ አበባ መተን ስንነጋገር እስካሁን ድረስ በጀቱ ባለመፈቀዱ ትክክልና ተገቢ አይደለም የሚል ውይይቶች፣ ንግግሮች ተደርገው ክቡር ጠቅላይ ሚኒስትራችን እና የፓርቲያችን ፕሬዚዳንት ደግሞ በፓርላማ ያደረጉት ንግግር ለመጋባይ ስለሆነ የቀረበው በጀት ባለመመደቡ በጀት ያልተመደበ መሆኑ ይህን ደግሞ ተገቢና ትክክል አይደለም ብለው ምስክርነታቸውም ነው የሰጡት። በጀት የህዝብ ነው። በህግ ምክንያት በሚል ህዝቡ እንደተበደለ መልማት ሲገባው ያለሙ ልማቶች እንዳሉ የትምህርት፣ የጤና ሌሎች ልማቶችንም እንዳለሙ በጀት ያልተመደበለት መሆኑንም በፓርላማ እውቅና ያገኘበት ተገቢና ትክክል አለመሆኑ ደግሞ የተወገዘበት ቀጣይ ግን በጀት መበጀት እንዳለበት ደግሞ የተስማማንበት ነው ማለት ነው። ስለዚህ በንግግራችን ላይ ከዚህ በፊት ወደ ትግራይ ሲሄድ የነበረው ተገቢና ትክክል አለመሆኑ አመራሩ ታግሏል። የክልሉ አመራር የዞኑ አመራር ማለት ነው እና ከወር ጠቅላይ ሚኒስትራችን ደግሞ የሰጡትን ምላሽ በጀት መመደብ ነበረበት። ህዝቡ ማግኘት ሲገባው የጤና የትምህርት መምህር እያስተማረ የጤና ባለሙያ ሕክምና አገልግሎት እየሰጠ ስለዚህ ያለምንም በጀት ዞኑን መምራት በጣም ተገቢና ትክክል አለመሆኑን የሰጡበት ምስክርነት በጣም ማስተዋልም ተገቢ ይመስለኛል። ከዚህ ተነስቶ ያልተባልን ለማደናገር የሚደረጉ ደግሞ ተገቢና ትክክል አይደሉም። መንግሥት ችግሩን ለመፍታት አምኖ አምኖበታል፣ እየተሰራ ነው ያለው በግልጽ በጀት መበጀት እንዳለበት ደግሞ ተስማምተናል ማለት ነው። እንደው ስለዚህ እንደው ከአቶ ጌታቸው በጀት ከዚህ በኋላ በቀጥታ ለህዝቡ ነው መምጣት ያለ በጀት የህዝብ ነው በጀት ማግኘት ያለበት ህዝቡ ነው። በትግራይ ክልል አድርጎ የሚመጣበት መንገድ ግን ማክተም አለበት ተብሎ ተነጋግረንበታል፣ ተስማምተንበታል ማለት ነው። ይህንን የተስማማችሁት ከማ ጋር ነው? ፌዴራል አመራሮቻችን ጋራ ለህዝቡ ከአሁን ድረስ አምስት ዓመት ከበጀት መቆየቱ ተገቢና ትክክል አይደለም ተብሎ ክቡር ጠቅላይ ሚኒስትሩ የሰጡበት ሀሳብ አስፈላጊ ሆኖ ማየት በጣም ጥሩ ይመስለኛል። ምክንያቱም መበጀት የነበረበት አንዱ ከህግ አኳያ ነው፣ እንዴት አድርገን እንበጅተው ውሳኔ ስላላገኘ የሚል ግን በጀት ማንነት ጋር ማያያዝ ተገኝ ትክክል ስላልሆነ ማለት ነው። የእውነትና የፍትህ ጥያቄ ያለው ጥያቄው በአግባብ ባለበት በህግ አግባብ ይመለስ ነው። በጀት ግን የህዝብ ነው። ስለዚህ ኢትዮጵያ ከምታመነጨው ሀብት ወይም ካለችው ኬት እኩል የመሳተፍ መብት አለው ህዝቡ ማለት ነው። ስለዚህ ማግኘት ይጠበቅበታል። አስተዳደሩ ደግሞ ፓርቲያችን ብልጽግና አስተዳደር ተፈቅዶ አምስት ዓመት እያስተዳደር ነው ያለ ነው። በአምስት ዓመቱ አስተዳደር ውስጥ በጀት መበጀት ነበረበት፣ ትክክል አይደለም የሚለው አጽኖ ሰተን ስለተነጋገር፣ መንግስት ደግሞ ችግሩን ለመፍታት አሁን ተገቢነት አለው። እስካሁን አለመበጀቱ ህዝቡ ተጎድቷል፣ ትክክል አይደለም የሚል አምኖበት መበጀት እንዳለበት ተስማምተናል። የተቋረጡ የመንግስት የልማት ፕሮጀክቶች በቀጥታ እንዲሰሩ የካፒታል ፕሮጀክቶች በቀጥታ እንዲሰሩ ያስፈልጋል ተብሎ ተስማምተንበታል ማለት ነው። ሪከረንት በጀቱ ደግሞ አሁን ክልሉ ነው እያስተባበረ እየመራን እያስተዳደረ ነው ያለው። ስለዚህ ክልሉ ደግሞ ባለፉት አምስት ዓመታት ትልቅ ትኩረት ሰጥቶ እየደገፈ እያጠናከረ ነው ያለው። በበጀትም እየደገፈን ነው ያለው። ይህን አጠናክር እንቀጥላለንና በጀት ባለማግኘታችን ብለን ደግሞ እኛም አርፈን ቁጭ አላልንም። ህዝቡም በጀታችን ነው ነጻነታችን በጀታችን ነው ብለን ደግሞ በርካታ መጠነ ሰፊ የልማት ስራዎችንም ሰርተናል ማለት ነው። ግን ከፌደራል ማግኘት የነበረብን ድጎማ በጀት ባለማግኘታችን ትክክል አይደለም ነው እያልን ያለን እንጂ ህዝባችን በጀታችን አድርገን ደግሞ የሰራናቸው ልማቶች አሉ። ነጻነቱን በጀት አድርጎ ወኔ፣ ቁጭት፣ እልህ ተስፋ ሰንቆ እልፍ አላፍ መሰረተ ልማቶች ሰርቷል። የመንግስት በጀት የማይበገሩ መሰረተ ልማቶችንም የሰራንበት ነው ማለት ነው። ስለዚህ ከዚህ ቀደም በትግራይ አድርጎ ሲሄድ የነበረውን ነዋ ያነሳው እንጂ አሁን ሊሆን አይገባም የሚል የህዝባችን ጥያቄ አስተዳደሩም ይዞ እየተነጋገረ ነው ያለው። አሁን በቅርቡ ምላሽ ያገኛል ብለን የምናስበው መተን የተስማማንበት ግን በጀት ለህዝቡ እንደሚለቀቅ ተስማምተናል ማለት ነው። በጣም ጥሩ እንደው አሁን የተስማማኑ የተስማማችሁት ጉዳይ ይሄ አሁን የነገሩኝ ጉዳይ ከበጀት ጋር ተያይዞ ያለው ነገር ይሄ እንደሆነ ነግረውኛል ከዚህ በተጨማሪም አሁን እዛው ስብሰባው ላይ አሁን ጌታቸው ረዳ እኮ እያሉ ያሉት እዛ አካባቢ አሁን እናንተ የምታስተዳድሩት እና የምትመሩት አስተዳደር ሙሉ ለሙሉ ፈርሶ ጊዜያዊ አስተዳደር እንዲቋቋም ወስነናል የሚል ነገር ሲናገሩ ሰምተናችኋል እና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 የወልቃይት ጠገዴ ህዝብ ራሱን ጠንቅቆ የሚያውቅ መነሻውንም መዳረሻውንም የለየ የትግሉን አውድ ያወቀ ነው እና ሆን ተብሎ ያልተወሰነ ውሳኔ እንደተወሰነ አድርጎ ማደናገሪያ ያልተባለ እንደተባለ እያደረጉ በማቅረብ ከእንደዚህ አይነት ድርጊቶች መቆጠብም አስፈላጊ ተገቢም ነው። ህዝባችን ግን እንዲያውቀ የምፈልገው የተግባባንባቸው የደረስንባቸው ድምዳሜዎች በባለፉት ተከታታይ መድረኮቻችን በግልጽ ገልጸን እስከ ህዝባችንና ህዝባችን መዋቅራችን ግንዛ የሰጠናችሁ፣ ከሱ የተለየ አቋም የለም። እነሱ ናቸው የተግባባንባቸው። ስለዚህ አስተዳደሩ ተጠናክሮ የሚቀጥል ነው እንጂ የሚፈርስ አስተዳደር ተደርጎ የቀረበው ተገቢና ትክክል አይደለም የሚል ሀሳብ ነው ያለኝ። ስለዚህ አስተዳደሩ እንዲፈርስ አልተስማማንም። በጣም ጥሩ ግን አሁን ጌታቸው ረዳ ከዚህ ቀደም ለመጀመሪያ ጊዜ ከወራቶች በፊት እዛ ሁመራ ተገኝተው ውይይት ማድረጋቸው ይታወሳል እዛ አንድ የተናገሩት ንግግር ነበር እዚህ አዲስ አበባ ሲመጡ ደግሞ ያንን የሚቃረን እኔ አላልኩም የሚል አስተያየትና ምላሽን ሰጥተው ነበር አሁንም እየሆነ ያለው በተመሳሳይ አቶ ጌታቸው ረዳ እያደረጉ ያሉት ሁመራ የተናገሩትን ነገር አዲስ አበባ ሲመጡ ደግሞ የመካድና የማስተባበል ሁኔታ ነው እያሳዩ ያሉት እና ይሄ ምን አይነት የፖለቲካ ትርፍ ለማግኘት ታስቦ ነው እንደዚህ አይነት ንግግሮችን እና ስቴቶችን እየሰጡ ያሉት? ያው ይሄ አንዱ ያደጉበት ስለሆነ ምንም ልትላቸው አትችልም። ሰው የልማዱ እስረኛ ነው ይባላል አይደል? ሰው የልማዱ እስረኛ ነው። ሰው ልማዱ እስረኛ ነው ማለት የለመደው መዋሸት ከሆነ የለመደው መካድ ከሆነ፣ እነዚህ ሁሉ አብረው ይቀጥላሉ ማለት ነው።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 የወልቃ ይት ጠገዴ ህዝብ መሬት ላይ ያለውን ያውቀዋል። ነገ የትኛውም አካል ሲታገልበት የነበረውን የወልቃ ይት ጠገዴ ህዝብ ጥያቄ በግል ስለሚያውቀው ማለት ነው። ስለዚህ ከዚህ ተመስርተን የወልቃ ይት ጠገዴ ህዝብ ጥያቄው የእውነትና የፍትህ መሆኑን ይህን ይዞ ደግሞ ነፃ ወጥቷል። ነፃነቱን ተጎናጽፏል። ዳግም የሀገር ውስጥ ቀኝ ገዢ እንዲመለስበት ግን አይፈልግም። በልጆቹ እየተመራ ነው። በልጆቹ መመራት ደስታውን እየገለጸ ነፃነቱን አግኝቷል። ነፃነቱን ከዚህ በኋላ ማጣት የማይፈልግ ማህበረሰብ ነው። ለሰላም ንግግር ማድረግ ተሸናፊነት ማለት አይደለም። ስለዚህ ለሰላም ውይይት በራችን ክፍት ነው ስንል፣ እነዚህ ሁሉንም እንታገላለን፣ ከእውነት የራቁ ከፍትህ የተፋቱ አካላት ጭምር እንታገላለን ማለት ነው። ሁሌ በትጥቅ ብቻ አይሆንም። በሰላም ንግግር ውስጥ ውሸቶች ስላሉ ሽረባዎች፣ ትላሉ። እነዚህን ጨምሮ የምትታገልበት አውድ ይፈጠራል። ከእውነት እና ከፍትህ ደግሞ ትቆማለህ። ይሄን ወሳኙ ህዝቡ ነው ማለት ነው እንጂ እሳቸው ባሉት ብቻ ሊወሰን ስለማይችል፣ ህዝቡ ደግሞ ያውቀዋል ማለት ነው። በጣም ጥሩ። አቶ አሸተ ሌላው በአቶ ጌታቸው ረዳ ቃለመጠይቅ ላይ የተነሱ ጉዳዮች አሉ። በዋናነትም ይህን ጥያቄ የማነሳው እናንተ የወልቃይት ዞን አመራሮች ላይ ያነጣጠረ ስለሆነ ነው አስተያየታቸው። በቃለ መጠይቃቸው ላይ የወልቃይት አመራሮች አማርኛ ተናጋሪ ይምሰሉ እንጂ ትግረኛ ተናጋሪዎች ናቸው የሚል ነገር አንስቷል። የማንነትን ጥያቄ እያነሱ ነው። እዛ አካባቢ እናንተ የያዙት ማንነት በራሱ የትግራይን ማንነት እንጂ የአማራን ማንነት አይደለም የሚል መንፈስ ያለው አስተያየትን ነው ሲሰጡ ያደመጥናችሁ። አቶ ጌታቸው እና ምን ምላሽ ይሰጣሉ ለዚህ? ባለፈው እንዳልኩት የወልቃይት ጠገዴ ህዝብ ትግርኛ ይናገራል። ትግርኛ መናገሩ ትግሬ አያሰኘውም። የኤርትራ ህዝብም ትግርኛ ይናገራል። ትግርኛ መናገሩ ትግራዊ አያረገውም። ሱዳን አረብኛም ይናገራል። የግብፅ ወይም የሌላው አረብ ሀገር አያረገውም። ደቡብ አፍሪካም እንግሊዝኛም ትናገራለች፣ ግን እንግሊዝ አይደለችም። የወልቃይት ጠገዴ ህዝብ አማርኛ፣ አረብኛም ይናገራል። አረብኛ መናገሩ ሱዳናዊ፣ የሌላ አረብ ሀገር አባላይ አድርገው የወልቃይት ጠገዴ ህዝብ አማርኛ ይናገራል። ቋንቋው አማርኛ ነው። ስነ ልቦናው፣ ጣፈንታውም፣ ትስስሩም፣ ባህሉም ስነ ልቦናውም ፍጹም የጎንደር አማራ ህዝብ ነው። ይሄ በታሪክም ማየት ይቻላል፣ በስነ ልቦናውም ማየት ይቻላል። በሀያ ሰባት ዓመት ወያኔ ሲያስተዳድረው ምንም ሳይቀይረው የቀረ ስነ ልቦናው ነው። ቋንቋ መግባቢያ ነው። አምስት ቋንቋ ከቻልክ አምስት ሀገር ታውቃለህ ማለት ነው። ፈረንሰኛ ብትችል ፈረንሳይን ሂደህ ለመግባባት፣ ቻይንኛ ብትችል ቻይና ሂደህ ለመነጋገር፣ ቋንቋ መግባቢያ ነው እንጂ ማንነትን መወሰኛ አይደለም። ስለሆነም ስነ ልቦና ነው። የወልቃይት ጠገዴ ህዝብ የጎንደር አማራ ህዝብ መሆኑን በግልጽ ያውቁታል። አውቆ የተኛ ሰው ቢቀሰቅሱት አይሰማም ነው የሚባለው አይደል? እንደዛ ካልሆነ በስተቀር እንጂ የወልቃየጠ ገደ ህዝብ ብዙ መደለያዎችን ማቅርበውለት ነበርኩ። ሽሬ ቦታ አንስት፣ አክሱም ቦታ አንስት፣ መቀሌ ቦታ አንስት በባዶ እና ናገም ባሉት ግን እየሄድ አልገነባም እየመጣ የገነባው ግን ከታሪኩ ከስነ ልቦናው ትስስር ከሆነው ከጎንደር ነው። ስለሆነም ገንዘብ እቃ እንጂ ስነ ልቦና አይገዛም። ስለዚህ ይሄን መሰረት አድርገው ስለሚያውቁት ይሄን አድረስ ርሶ ለመሄድ የሚደረጉ ህዝብን ለማደናገር የሚደረግ ነው። የወልቃ ህዝብ ትግራይ አይደለም። ባህሉ፣ ወጉ፣ ስነልቦናው ፍጹም ፍቱም የጎንደር አማራ ህዝብ ነው። በዚህ መዞ ማየት ያስፈልጋል። አንዳንዱ ያው ማንነቱን ክዶ ስለሆኑ የሄዱት ጌታቸው የወሎ ራያ እንደሆነ እኮ ይታወቃል አማራ። ነገር ግን ስነልቦናው በቃ እኔ ትግሬ ነው የሚል ስነልቦና ተጭኖበት አደገ። ኦልሬዲ እኔ ትግሬን የሚል የስነልቦና ባህሪ ነው ያለው ማለት ነው። ከዛ ባሻገር የወልቃይት ጠገዴ ህዝብ ከሊቅ እስከ ደቂቅ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 ተደርጓል። ይሄም አይሳካም፣ የሚጠናከር ነው የሚሆነው አስተዳደሩ። ስለዚህ ከዚህ በኋላ በሀገር ውስጥ ቅኝ አገዛዝ የሚገባበት አንዳችም እድል የለም። ህዝቡ አውቆ ተገንዝቦ ማንነቱንም የተረዳ ነው። ሌላ ማንነት ሊጫንበት አያስፈልገኝም ብሎ ገና ከጥንቱ ገና ከጥንቱ ጀምሮ ቲፒኤልኤፍ ተከዜን ከመሻገሩ በፊት ገና ማኒፌስቶውንም ተግባራቱንም ቀድሞ የተረዱ የወልቃይ ጠገዴ አርበኞች ቀድሞ ታግለውታል። አሁን ድረስ ዋጋ እያስከፈለን ያለው መዘዘኛው የደደቢት ቃል ኪዳን ነው። ይሄ ቀድሞ የተረዱ ታግለውታል። ለምንድን ነው የታገሉት? የወልቃይ ጠገዴ ትግሬ አይደለሁም እኔ አማራ ነኝ ብሎ ነው ለአለፉት ሶስት አስርት አመታት ዋጋ ሲከፍሉበት የቆዩት። እና ከዚህ ተነስቶ ብዙ ሊሉ ይችላሉ ማለቱ ሳይሆን የሚደንቀን ትክክለኛነቱን አለማወቁ ነው። ትክክለኛነቱ የሕዝቡ ደግሞ ባህሉ፣ ወጉን፣ ስነልቦናውን ጠንቅቆ የሚያውቅ የሚረዳ ሕዝብ ነው ያለን። በጣም ጥሩ አቶ አሸተ እንደው ከእሳቸው ንግግር ላይ የመጨረሻ እናድርገውና በዚሁም እንለያያለን። ካነሷቸው ጉዳዮች መካከል አንዱ አሁን ላይ ወልቃይት ላይ አመራር ውስጥ ያሉት እንደነ ኮሎኔል ደመቀ ያሉ አመራሮች ሊጠየቁ የሚገቡ ናቸው። በተለይም በትግራይ ተፈጽሟል ከሚባለው ጄኖሳይድ ጋር በተያዘ መጠየቅ ያለባቸው ግለሰቦችና አመራሮች ናቸው የሚልም ነገር አንስተዋል። እና ምናልባትም እንደው እንዲህ አይነት ነገሮች ቢመጡ እናንተ ስለመጠየቅ ዝግጁ ናችሁ ወይ የሚለውን ነገር እንደዚሁም ደግሞ ተጠያቂ ነን ብላችሁስ ታስባላችሁ ወይ? መልካም እንግዲህ፣ ተጠያቂነት ብለው ያነሱት የሚየን ከክላብይ አደ የሚባል ጸረ ሕዝብ ሆነው በማንነቱን ሲጨፈጭፉ ላለፉት ሶስት አስርተ ዓመታት በወልቃይት ጠገደ ምድር የማንነትና የወሰን ጥያቄ አንሺ የነበሩ ኮሚቴዎችና አመራሮች ጎንደር ላይ መጥተው ደግሞ ለማፈንም ለመግደልም ሲያደርጉት የነበሩት ባጸደቁት ሕገ መንግስት የማይገዛ ነገር ግን እሱ ሲተገብር ሕገወጥ የሚሆንለት አሁን ደግሞ ጀግናው ኮሎኔል ደመቀ ዘውዱ ለማፈን ለመግደብ ብሎ ሐምሌ አምስት ጎንደር ከተማ ላይ መጥተው ሲያደርጉት ሙከራ እጀን አልሰጥም ብሎ ባደረገው ትግል ነፃ ወጥቷል። አካባቢ ይህ አካባቢ ነፃ ሲወጣ ጨፍጭፈው ትሄዱ የማይካድራ የዘር ማጥፋት ወንጀል ፈጽመዋል። በድምፅ አልባ መሳሪያ በድምፅ አልባ መሳሪያ የዘር ማጥፋት ወንጀሎች ተፈጽመዋል። ይሄን ደግሞ ሲያደርጉት የቆዩት እሳቸውና ሌሎች እሳቸው መሰል ያን ተግባር የሳምሪ ቡድን አደራጅተው ገዳይ ቡድን አደራጅተው በማንነቱ ለይተው ሲጨፈጭፉ እንደነበር ይታወቃል። ጀኖሳይድ ፈጽመዋል። በጎንደር ዩኒቨርሲቲ ጥናት በጎንደር ዩኒቨርሲቲ ጥናት በስድስት የጅምላ መቃብሮች ሳይንሳዊ በሆነ መንገድ አሁንም ድረስ መቶ ቼክ ማድረግ ይቻላል። ስድስት የመቃብር ቦታዎች እየወሰደ የወልቃይት ጠገዴ ማጎሪያም መጨፍጨፊያ መግደያም ተዘጋጅቶለት ሰው ከነ ሕይወቱ የሚቀብርበት የነበረው ትቤ የለት ይሄ መጠየቅ አለበት። ይሄን መጠየቅ አለበት። የሎ የሚጠይቅን አመራር ስማስም እየሰጡ ስለዚህ የሚየነከክ ላብዬ እንደሚባለው ስለዚህ ጀግናው ኮሎኔል ደመቀ ግን በዚህ ሊጠየቅ አይገባም የፈጸመው ወንጀልም የለም ይልቁንስ የትግራይ ተወላጆች አቅፈን ደግፈን የያዝነው ጨፍጭፈውን ሄዱ እንጂ አፈናቀሉን እንጂ እኛ እኮ ያፈናቀል ነው የለም። የትግራይ ተወላጅ የትም አትሄዱ፣ ለምድ ነው የምትሄዱት ብሎ ፊት ለፊት የታገሉ ጀግናችን ኮሎኔል ደመቀ አትሄዱ፣ ይህም አገራችን እኛ በኢትዮጵያዊነት ነው፣ ጠባችን ከህወሀት ጋር እንጂ ከትግራይ ህዝብ ጋር አይደለም ብሎ ከጀነራል ሙላልም ጋር ሆኖ ቆመው እንትን ያደረገን እንኳን ሊጨፈጭፍ ስለሆነም ተጠያቂዎችማ እነሱ ናቸው የመጀመሪያዎቹ። እኛ አቅፈን ደግፈን አካታችሁነን አቃፊ ሆነን አሁንም ድረስ ይዘናል ማለት ነው። እዛ ባሻገር ግን ተጠያቂነት አለ እያሉ በስም እየጠቀሰ የሚያመጣው ግን ተገቢ ትክክል አይደለም ብለን አንዱ የምንታገለው ነው። ተጠያቂነት ለነሱ በማስረጃ ጭምርት አለን። የትኛውም ወንጀል የሰራ መጠየቅ አለበት። ነገር ግን እኛ ስንሰራው የቆየ ነው። አስተዳደሩ ሲሰራው የቆየው ሁሉም ማህበረሰቦች በእኩል አይን አይቶ፣ አዳምጦ፣ አሳትፎ አካታች አድርጎ እየሰራ ይገኛል። ይሄን ግን ህዝቡን ለማደናገር የሚደረጉ ያሉት ትክክል ስላልሆነ በዚህ አግባ መታየት አለበት። ያ ሁሉ ወንጀል እንግዲህ ኢትዮጵያን ለማፍረስ ሲኦል ድረስ ወርዳሉ። ሲኦል ወርደህ መቼም የለም ገነት። ሲኦል ድረስ ወርጄ ኢትዮጵያን አፈርሳሉ ብሎ ሲታገል የነበረ ከዛ በፊት ደግሞ ምን ያህል የሲኦል ተግባር እንደተፈጸመ ይታወቃል ማለት ነው። ይህን የሲኦል ተግባር የፈጸመም ጭምርት መጠየቅ አለበት። ከተጠያቂነት ለመሸሽ እኮ ነው። አሁን ለትግራይ ህዝብም ነጻ ነት አልሰጥም ያሉት እኮ ተጠያቂነት ስለሚመጣ ሰላም ሲመጣ ተጠያቂነት ስለሚኖር እኮ ነው። ገጥረው ስለሆነም የፕሪቶሪያው የሰላም ስምምነት አሁንም ስቡን መጥራት ብቻ ሳይሆን አንቀጾቹን ጠቅሶ መነጋገር ያስፈልጋል። የፕሪቶሪያዊ የሰላም ስምምነት አንዱ ተግባራዊ መደረግ አለበት ብለን በልቡ በልቦናችን ተቀብለን ለተግባራዊነት የምንንቀሳቀሰው ለዛ ነው። መንግስታችንም ፓርቲያችንም ሙሉ በሙሉ እየተገበረው ነው ያለ የፕሪቶሪያዊ የሰላም ስምምነት ለምን ትጥቅ መፍታት ነበረበት። ቲፒኤልኤፍ የፕሪቶሪያን የሰላም ስምምነት ፈርሞ መጣ እንጂ እየተገበረ አይደለም፣ ከመልሶ ከሳሽ ለመሆን ፕሪቶሪያ ስሙን ይጠራዋል እንጂ ተግባራዊነቱ ዜሮ። ሕወሓትና መሰሎቹ ቲፒኤልኤፍ እና አመራሮቹ ፈራሚዎቹ፣ የፕሪቶሪያ የሰላም ስምምነት አንዱ የሚለው የመጀመሪያ ዲስ አርማ ዲዲአር መምጣት አለበት ሪስቶሬሽን ኦፍ ኮንስቲቱሽን መፈጠር አለበት ዛው ላይ። ምክንያቱም ህገወጥ ምርጫ ስላካሄዱ። ትክክል፣ ህገወጥ ምርጫ ተካሂዷል። ያ ህገወጥ ምርጫ ያካሄደ ኩር የፓርቲያችን ፕሬዚዳንት ጠቅላይ ሚኒስትራችንም ዶክተር አብይ አህመድ እንደገለጹት በፓርላማ ሙሉ በሙሉ እንደግፈው፣ ህገወጥ ምርጫ መካሄዱ ፈርመዋል። ትክክል አይደለሁም። በዚህ የተሰየመ የምክር ቤት አባል ላቸው። ትክክል አይደለሁም። ስለዚህ ወደ ነበረበት እመልሳለሁ። ትክክል አይደለሁም፣ ትጥቄን እፈታለሁ። ይህን ሁሉ ያለውን ፈርሞ ነው የመጣ። አሁን ፕሪቶሪያን ፕሪቶሪያ ፕሪቶሪያ ፕሪቶሪያ እያለ ግን ደጋግሞ መዘመሩ ስሙን መጥራቱ ሳይሆን ከልብ ተቀብሎ መጀመሪያ መተግበር ነው። አንዱ ወሮ ሌላው ተወሮ የሚኖርበት ጊዜ አክትሟል። ሊሆን አይችልም። ይህ የሚሆንበት ጊዜም አውድም አይፈቅድም። በዚህ አግባብ አሁንም ቢሆን ህዝቡን ለማደናገር የሚሄድበት ያለው መንገድ ተገቢ፣ ትክክል አይደለም። ህዝባችን ግን በአስተውሎት መንገድ ማስተዋል ገንዘቡንም አድርጎ ነገሮችን እየተመለከተ ነው። እውነትና ፍትህ ላይ ቆሟል። ቅድሚያ ለሰላም ይሰጣል። ሰላም ለሁላችን ስለምጠቅም አንዱ ወገን ብቻ በመፈለጉ ብቻ ደግሞ አትረጋገጥም። ለሆነም ወልቃይት ጠገዴ ከዚህ በኋላ ለትግራይ አካል የምትሆንበት ጊዜ አክትሟል። አንዳች ነገር አይመጣም ማለት ነው። በጣም ጥሩ። እንግዲህ አቶ አሸተ፣ ከሰሞኑ በትላንትና ዕለት አቶ ጌታቸው ረዳ በትግርኛ በተለይም የሆመራ ቆይታቸውን አስመልክተው ምን ምን ጉዳዮች ላይ ተስማምታችሁ ተስማማችሁ ተነጋገራችሁ በሚለው ዙሪያ ላይ እንግዲህ ጌታቸው ቃለመጠይቅ ሰጥተው ነበር። በዚያ ቃለመጠይቅ ላይ ያነሷቸውን ነጥቦች ተከትሎ እንግዲህ ለሰጡኝ ምላሽ በአንድ አፍታ ሚዲያ አድማጭ ተመልካቾችም እዚህ ጋር አመሰግናለሁኝ።